ሰበር ዜና፣ ጀነራል ተፈራ ማሞ እንዳሉት እንደፈሩት ሆኗል። ጀነራሉ የፈሩት ጉድ የፋኖ ጓዳ ገብቷል። ከእራት በፊት እስክንድር ውጊያው ቶታል መደራደር ይፈልጋል ያሉት ጀነራሉ እንዳሉትም እስክንድር ከመንግስት ጋር ድርድር መጀመሩን የሚገልጽ የድምፅ ቅጂ እየተሰራጨ ነው። ይህ በእንዲህ ሳለ በአስር የአማራ ወረዳዎች ከፋኖ ታጣቂዎች ጋር ውጊያ ማድረጉን መከላከያ ሰራዊት ይፋ አድርጓል። ታማኙ የዜና ምንጭ ቢቢሲ በበኩሉ በክልሉ በአንድ ዓመት ውስጥ ከአንድ ሺህ በላይ ውጊያ ተካሂዷል ብሏል። አቶ ገዱ አንዳርጋቸው ደግሞ ደግሞ ክልሉ ጦርነት በስርዓታዊ ለውጥ ነው የሚፈታው ሲሉ ተናግረዋል። ከዚህ በተጨማሪም መንግስት ለድርድር ታማኝ አይደለም የሚል ሐሳብንም አጋርተዋል። ሰፋ ያለና ዘርዘር አድርገን እንመለከተዋለን። ዶክተር በለጠ ሞላ የሚመሩት አብን የታሰሩ አባላቱ እንዲፈቱ ድምፅ እንዲሆን ቢጠየቅም እምቢ ማለቱ ተሰማም የፓርቲው አባሉ ዶክተር አበባው ደሳለው ስልጣን በተጋራውና በተገልለው አመራሩ መካከል የተፈጠረውን ውዝግብ አጋልጠዋል። ፓርቲው መዳከም ዋነኛ ምንጭ ስልጣን የተጋራው አመራር ቡድን አካሄድ መሆኑን የጠቀሙት አበባው ይህው አባል ከአባላቱ የተነሱ የለውጥ ጥያቄዎችን ማስተናገድ አልፈለገም ሲሉም ተችተዋል። ትሰሙታላችሁ። ከወዲያ ከባህር ማዶ ደግሞ የንግድ ጦርነቱ ተጧጥፏል። ቻይናና አሜሪካ አንገት ለአንገት ተናንቀዋል። ከባድ ተቀናቃኝ የተጋረጠባቸው ትራምፕ ሳይወዱ በግድ እጅ ሊሰጡ እንደሆነም እየተሰማ ነው። ዛሬ ደግሞች ቻይና ትራምፕ ላይ አዲስ ሰይፍ መዛለች። እንመለስበታለን። ጥና ስትልን ውዲ ውድ የአንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁም። ከአንድ አፍታ ላሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአስር የአማራ ወረዳዎች ከፋኖ ታጣቂዎች ጋር ውጊያ ማካሄዱን መከላከያ ሰራዊት አስታወቀም። ኢቢሲ በበኩሉ በክልሉ በአንድ ዓመት ውስጥ ከአንድ ሺህ በላይ ውጊያ ተካሂዷል ብሏል። አቶ ገዱ አንዳርጋቸው ደግሞ ክልሉ ጦርነት በሥርዓታዊ ለውጥ ነው የሚፈታው ሲሉ ተናግረዋል። ይህ በእንዲህ እንዳለ ጀኔራል ተፈራ ማሞ በእስክንድር ነጋ ጉዳይ የፈሩትና የተነበዩት ደርሰዋል። ሁለት ዓመታትን ሊደፍን የተቃረበው የአማራ ክልል የትጥቅ ግጭት ባለፉት ሳምንታት መባባሱ ነዋሪዎች ይናገራሉ። የመንግስት ኃይሎችና የፋኖ ታጣቂዎች አንዳቸው በአንዳቸው ላይ ከባድ ጉዳት ማድረሳቸውንም እየገለጹ ነው። የአገሪቱ ሁለተኛ ትልቅ ክፍል የሆነው የአማራ ክልል ደም አፋሳሹን የትግራይ ጦርነትን የቋጨው ፊርማ ሳይደርቅ ያዝለቀቅ በሚል ግጭት እየታመሰ ይገኛል። ከሚያዚያ 2015 ዓ ም ጀምሮ የተቀሰቀሰው የአማራ ክልል ግጭት ከነጠቀው ህይወት ባሻገር ነዋሪዎች መራር መከራና ተስፋ መቁረጥ ውስጥ እንዲገቡ እንዳደረጋቸው ይናገራሉ። የሰብአዊ መብት ድርጅቶች በክልሉ ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከሕግ ውጭ ስርዓት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይነገራል። በክልሉ በግጭቱ ምክንያት ከደረሰው ውድመት ለማገገም 10 ቢሊዮን ዶላር መልሰው ለማቋቋሚያ እንደሚያስፈልግ መንግሥት በቅርቡ አስታውቋል። በዚህ ሁሉ ቀውስ ውስጥ የሚገኘው ክልሉ አሁንም ከባባድ እና ጠንካራ ውጊያን እያስተናገደ ይገኛል። መከላከያ ሰራዊቱ ባጋራው መረጃ በአስር ወረዳዎች ከፋኖ ታጣቂዎች ጋር መዋጋቱን ይፋ አድርጓል። ቢቢሲ በአንፃሩ የሁለቱን ዓመት የክልሉን ግጭት በዳሰሰበት አትታው በአንድ ዓመት ውስጥ ከአንድ ሺህ በላይ ውጊያዎች መካሄዳቸውን ጠቅሷል። ስለ ሰሞነኛው ውጊያ መረጃ ያጋራው መከላከያ ሰራዊቱ በአስር ወረዳዎች ከፋኖ ታጣቂዎች ጋር ገጥሞ ድል መቀዳጀቱን ይናገራል። ሰራዊቱ በሰሜን ሸዋ ዞን መንዝማማ ወረዳም፣ ሰሜን ወሎ ዞን ራያ ቆቦ ወረዳ፣ ላስታ ወረዳ፣ ደቡብ ወሎ ዞን ሳይንት አጅባር አማራ ሳይንት ወራ ይሉ ሰሜን ጎጃም ዞን፣ ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ፣ እናርጅና እናውጋ ወረዳና ነፍስ የሳር ምድር ወረዳዎች ነው ውጊያ አደረኩ ያለው። በእነዚህ ወረዳዎች በተደረገ ውጊያ በርካታ ፋኖች እንደመሰስኩ የሚለው መረጃው በርካታ የነፍሰ ወከፍ መሳሪያና የተለያዩ አይነት ተተኳሽ እንደማረከም ይገልጻል። የእንግሊዙ ተነባቢና ታማኝ የዜና ምንጭ ቢቢሲ ደግሞ የክልሉን ያለፉ ሁለት የጦርነት ዓመታት የቃኘ ሰፊ አተታን ይዞ ወጥተዋል። በአንድ ዓመት ውስጥ ከአንድ ሺህ በላይ ውጊያ ሰዎች መድረጋቸውንም ጠቅሰዋል። የክልሉ ሕዝብ እጅግ የከፋ የሚባል ሰብአዊና ቁሳዊ ጉዳት እያስተናገደ መሆኑን በዘገባ የገለጸ ሲሆን ተራዝሞ በቀጥለው አስቸኳይ ጊዜ ከፍርድ ውጭ ግድያና በሺዎች የሚቆጠሩ ሰላማዊ ሰዎች ጅምላ ስር መቀጠሉን ቢቢሲ በዘገባው አመላክቷል። ከአንድ ሺህ በላይ ውጊያዎች በተካሄዱበት በአንድ ዓመት ውስጥ ብቻ ከ200 በላይ ሰዎች መገደላቸውን የቢቢሲ ዘገባ ያመላክታል። አብዛኞቹ የሰላማዊ ሰዎች ግድያዎች የተፈጸሙት በመንግስት ኃይሎች ጥቃት መሆኑን ቢቢሲ ያስቀምጣቸው ቁጥራዊ መረጃዎች ያመላክታሉ። ለቢቢሲ አስተያየታቸውን ያጋሩት አቶ ገዱ አንዳርጋቸው ለክልሉ ጦርነት መፍትሄው ስርዓታዊ ለውጥ ነው ሲሉ ተደምጠዋል። ቀውስ ቀውስን ይወልዳል ለሚሉት ዶክተር ገዱ አንዳርጋቸው የአማራ ክልል ቀውስ ወደ ሌሎች ክልሎች የሚዛመት እንደሆነ በማንሳት መውጫ መንገዱን ንግግር አልያም የሰላም ስምነት ሳይሆን ስርዓታዊ ለውጥ ነው ይላሉ። አክለውም በድርድር ቢፈታ ደስተውን አልችለውም ነበር። የእኔ ምርጫ በፖለቲካ መንገድ ቢፈታ ነው። ነገር ግን አሁን ያለው አገዛዝ ችግሮችን በፖለቲካ መንገድ የመፍታት ፍላጎት የለውም፣ ለድርድርም ታማኝ አይደለም ብለዋል። የፖለቲካ ሳይንስ መምህር የሆኑት ዶክተር የሽጥላ ወንድሜና የክልሉን ቀውስ የሚፈታው ቁልፍ የሚሏቸው የችግሮች ምንጭ በንግግር እልባት ሲያገኙ ነው ብለው ያምናሉ። ችግር በኃይል አይፈታም የሚሉት ዶክተር የሽጥላም ሁለቱም ወገኖች የሚታምኑ አደራዳሪዎችን በመምረጥ እርስ በርሳቸው መተማመንን በመገንባት በድርድር የሚመጣውን ማናቸውንም ውጤት ለመቀበል ዝግጁ መሆን ድርድር ሰጥቶ መቀበል ነው። ይህን ማድረግ ከተቻለ አካባቢውን ብቻ ሳይሆን አገሪቱንም ከጥፋት መታደግ ይቻላል ይላሉ። ጠቅላላ ጉባኤ ያደረገው የአማራ ብሔራዊ ንቅናቄ አብን በተገለሉ አባላቱ ክስ ሊቀርብበት መሆኑ ተሰምቷል። የአብን ተመራጭ የህዝብ ተወካዮች ምክር ቤት አባሉ ዶክተር አበባው ደሳለው ስልጣን በተጋራውና በተገለለው አመራሩ መካከል የተፈጠረውን ውዝግብ አጋልጠዋል። አበባው ከሃዱ ራዲዮ ጋር ባደረጉት ቃለ መጠይቅ አብን ስለገጠመው የእርስ በርስ ሽኩቻና የህዝብ ቅቡልነት ማጣት ምክንያት ስልጣን የተቀበለው አመራር ቡድን መሆኑን ተናግረዋል። አብን በከፍተኛ ደረጃ መዳከሙን ያመኑት አበባው ከተነሳ በት ዓላማ አንጻር አሁን ላይ ወድቋል ብለዋል። የፓርቲው መዳከም ዋነኛ ምንጭ ስልጣን የተጋረው አመራር ቡድን አካሄድ መሆኑን የጠቆሙት አበባው ይሄው አባል ከአባላቱ የተነሱ የለውጥ ጥያቄዎችን ማስተናገድ አልፈለገም ብለዋል። በነበለጠ ሞላና ጋሻው መርሻ የሚመራው የአሁኑ አብን አመራር ቡድን ከህዝብ ጥቅም ይልቅ የግል ስልጣን ፍላጎት የተጫነው ነው ሲሉ አበባው ወቅሰዋል። ስልጣን የተጋረው የአብን አመራር ቡድን በቅርቡ ያካሄደው ጠቅላላ ጉባኤ ከአባላት የተነሳውን የለውጥ መሻት ያፈነ መሆኑን ተናግረዋል። አብን አጠቃላይ ሪፎርም አካሄዶ የአመራር ለውጥ እንዲያደርግና የፋይናንስ ኦዲት እንዲደረግ ከአባላቱ ጠንካራ ጥያቄ ቢነሳም እነበለጠ ሞላም አለመቀበላቸውን አበባው ጠቁመዋል። ስልጣን በተጋራው የአመራር ቡድን ተገለልን ያሉ አባላት ተፈጽሟል ያሉትን የአሰራር ጥሰት በመግለጫ ለማጋለጥ ዝግጅት እያደረጉ መሆኑን አበባው ተናግረዋል። ስልጣን የተጋሩ አመራሮች የለውጥ ጥያቄ ያሏቸው የፓርቲውን አባላት አግልለው ያካሄዱት ጠቅላላ ጉባኤ ውድቅ እንዲደረግ ለምርጫ ቦርድ ጥያቄ ለማቅረብ ዝግጅት እያደረጉ መሆኑ መሆኑን ተጠቁመዋል። መረጃዎች በማጋለጥና ለምርጫ ቦርድ አቤቱታ በማቅረብ እነበለጠ ሞላን ለመሞገት ተዘጋጅተዋል የተባሉ ያብን አባላት ጠንካራ ትግል እንደሚያደርጉ ተገልጸዋል። አመራሮችና በርካታ አባላትን ጨምሮ ስልጣን በተጋራው አመራር ቡድን የተፈጸመባቸውን መገለል እስከ ፍርድ ቤት ድረስ ክስ መመስረት እንደሚከራከሩ ተመላክቷል። ስልጣን የተጋሩ የፓርቲው አመራሮች ቡድን አካሄድ የአብን ሕዝባዊ ቅቡልነት ማሳጣቱንና በፓርቲው አካሄድ በእጅጉ መዳከሙን አስታውቀዋል። ስልጣን በተጋራው አብን መዳከም በርካታ አመራሮችና አባላት ራሳቸውን እያገለሉ መሆኑን የጠቆሙት አበባው ለህዝብም ድምጽ መሆን አልቻሉም ብለዋል። አብን በአሁኑ ወቅት በርካታ አባላቱ በስር ላይ የሚገኙ ቢሆንም ድምጽ ለመሆን ይሁን ለማስፈታት ጥረት እያደረገ አይደለም ብለዋል። የህዝብ ተወካዩ አበባው በግላቸው የፓርቲው ሊቀመንበር በለጠ ሞላን የታሰሩ አባላትን ለማስፈታት እንቅስቃሴን እንዲያደርግ ጥያቄ አቅርበውላቸው እንደነበር አስታውሰዋል። ይሁን እንጂ የአሁኑ የአብን ሊቀመንበር በለጠ ሞላ በስር ላይ ለሚገኙ የፓርቲው አባላት ድምጽ ለ መሆንና ጫና ፈጥሮ ከስር ለማስፈታት በተግባር ያደረጉት እንቅስቃሴ የለም ብለዋል። ይህ የፓርቲው አመራር ዝምታ በስር ላይ የሚገኙትን የሚሆን በውጭ የሚገኙትን አባላት ማስቆጣቱንም አብባው ገልጸዋል። ይህ በእንዲህ እንዳለ ጀኔራል ተፈራ የተነበዩትና የፈሩት ደርሰዋል። ጀኔራሉ በእስክንድር ጉዳይ እንዳሉት የሆነ ይመስላል። እስክንድር የሚመራው የፋኖ ቡድን ከመንግስት ጋር ለመደራደር እየተዘጋጀ እንደሆነ የሚገልጽ የድምፅ ቅጂ በማህበራዊ ገጾች እየተዘዋወረ ነው። መንግሥት በአቶ እስክንድር ነጋ ከሚመራው የፋኖ ኃይል በድርጅቱ ስም አፋድ ጋር ድርድር ለማድረግ የሚያስችል ቅድመ ድርድር ውይይት የተካሄደበት የድምፅ ቅጂ በማህበራዊ ሚዲያ ተለቋል። ሁለቱ ወገኖች ድርድራቸውን ለማድረግ ተስማምተው የድርድር ነጥቦች ስለመንደፍና ስለ ለዋናው ድርድር ስለመዘጋጀት ብሎም ቦታና የሰው ኃይል ስለመወሰን የሚነጋገሩበት ይህ ቅጂ የቅድመ ድርድር ሂደትን የሚያሳይ ሲሆን ጉዳዩን ለሕዝብ ይፋ የሚሆነው ሲጠናቀቅ እንደሆነም ሲነጋገሩ ይሰማል። ከዚህም አልፎ ሌሎች ኃይሎችንም ገና ከወዲሁ ከድርድሩ በፊት የመፈረጅ የጋራ አቋም የመያዝ አዝማሚያን ያሳያል። ከወራቶች በፊት ፋኖ ጀነራል ተፈራ ማሞ እስክንድር ጦርነቱና ሽምቅ ውጊያ ከብዶታል። ስለዚህም ከብልጽግና ጋር ሊደራደር ይችላል ማሚያም እያሳየ ነው ብለው ነበር። ጄኔራሉ አክለውም ፋኖ ወደ አንድነት እንዳይመጣ ትልቅ እንቅፋት የሆነው የእስክንድር አካሄድ ነው ሲሉ በወቅቱ ገልጸው ነበር። አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቅቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እየጣሉት ያለው ተጨማሪ ታሪፍ ሀገራትን እያነጋገረ ነው። ለፕሬዚዳንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ቻይና አንዷ ነች። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ በሀገራቸው ላይ የጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉል በሙሉ እንድትሰረዝ አስጠንቅቀዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለዘጠና ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 ፐርሰንት ከፍ አድርገዋል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረ ድረስ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብሏል የቻይና ንግድ ሚኒስቴር ባወጣው መግለጫ ባለፈው አረብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነጻ ለማድረግ መዘጋጀታቸውን አሳውቀዋል ነገር ግን የአሜሪካው የንግድ ሚኒስተር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እንደዚህ አይነቶች ውሳኔ ለአጭር ጊዜ ብቻም የሚቆዩ ናቸው። በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካን እንዲሰሩ እንፈልጋለን ሲሉ ሚኒስትሩ ተደምጠዋል። ፕሬዚዳንት ትራምፕ ደግሞ በማህበራዊ ሚዲያ በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት ሚበጅላቸው ተናግረዋል። ትራምፕ አክለውም ሁሉም የኤሌክትሮኒክ ምርቶችና ሰማይ ኮንዳክተር የአቅርቦት ሰንሰለትን በቀጣይ በሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከታቸዋለን ብለዋል። የንግግራቸውም እንደ ስልክ ኮምፒውተርና ሌሎች የቴክኖሎጂ ምርት አቅራቢዎች ላይ ስጋትን ፈጥሯል። የቻይናው ንግድ ሚኒስተር በኤሌክትሮኒክስ ምርቶች ላይ የተጣለውን የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉ ሲሆን እርምጃው የሚኖረውን ተጽዕኖ ቤጂንግ እየገመገመች መሆኑን ገልጸዋል።